ዘመቻ አንድነት ቦሎ ቤት አማራ ግንባር እንደቀጠለ ሲሆን አንድ ሻምበል አድማ ብቻና ሙሉ ለሙሉም ተደመሰሰም። ተጠናክሮ በቀጠለው ዘመቻ አንድነት የማራፋኑ ቦሎ ቤት አማራ ምስራቅ አማራ ኮር አንደኛ ሀውጃሉ ክፍለ ጦር አራተኛው ወንጭፍ ሻለቃና አሳምነው ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጭምረት ተጋሉ፣ ታላቅ ድልም ተጎናጸፉ። ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠው አንድ ሻምበል አድማ ብቻና ወደ አድር ኃይል በጀግኖቹም ሙሉ ለሙሉም ተደምስሷል። ከሁለቱ ሻለቆች አንድ አንድ ሻምበል በጻምራ በፈጸሙት አስደናቂ ፈጣን ማጥቃት በኃይል ታፍነው የሰለጠኑ በቅርብ ተመርቀው የተመደቡ አንድ ሻምበል አድማ ብቻና ሙሉ ለሙሉ በመደምሰስ ወዲያ ከተማ በመግባት ሌላ ተጨማሪ ጀብድም የፈጸሙ ሲሆን ወዲያ ከተማ መሸጉ የነበረው የጸጥታና የፖለቲካ እንዲሁም ከፍተኛ የጽፋን ጠባቂ ስራዎች ጄኔራሎች በበርካታ ፓትሮሎች በብረት ለበስና ዙ 23 ታጅበው ሌሊቱን ወደ ጭፍራ ፈርጥጠው በተጋድሎም ከአርባ በላይ ኃይል ሲደመሰስ ከሀያ ለነሱ ቆስለኛ ጨለማውን ተገን በማድረግ ገደል ገብተው አድረው ንጋት ተለቅመው ወደ ወልዲያ ሆስፒታልም ገብተዋል። ጀግኖቹ በተጋድሎም በምርኮ ያገኙትም አንድ ብሬን፣ 25 ክላሽ፣ ከ2000 በላይ የብሬን ጥይት፣ ከ1500 በላይ የክላሽ ጥይት፣ እንዲሁም 56 የክላሽ ካዝና እንዲሁም 20 ቦምብ፣ ዘጠኝ ሳምሰንግ ኤጅ ስልክም፣ በርካታ የወገብ ትጥቅ፣ ወታደራዊ ሻንጣ፣ የዝናብ ልብስ ሚሊተሪም አግኝተዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሉና ተጋሎ በዘመቻ አንድነት ተጠናክሮ እንደቀጠለ ሲሆን በሸዋ ግንባርም ታላቅ ድልም ተጎናጽፏል። የሸዋ ቆነጃጅች ባርነትን ተጸይፈው ለነጻነት እየተፋለሙ ዛሬም ታሪካዊ ጀብድም ሰርተዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ጠላት ስሙ ሲነሳ ልቡ የሚርደው እልፍ ጀግኖችን ያፈራው ግስለው ፋኖ ሃምሳ አለቃ ፈቃዱ ጥላውን በዋና ጦር አዛዥነት የሚመራው የነበልባል ብርጌድ ፋኖ ዛሬም የጠላትን ምሽግ ተሻግሮ ከተማ ውስጥ በመግባት ታሪካዊ ጀብድም ሰርቶ አላለም። ፋኖ አምሳ አለቃ ሰለሞን አድነው የሚመረው ሻለቃ ሶስት ወደ ጥላት ቀጠና በልባቸው ተሰቦ ሲገቡ ግርምትን የሚያስጭሩት ከሻምበል አንድ የተውጣጡት እንደ ተርብ የሚናደፉት አናብስቶች ወደ ባልጭት ከተማ ሰርገው የገቡት ቆነጃጅቶች፣ በባልጭት ፖሊስ ጣቢያና በከተማ መዘጋጃ ቤት በመግባት የሽብርተኛውን የአብይ ጥምር ጦር ሀገር ሰላም ብለው ሲጃራቸውን ሲያንቦለቡሉ ነበልባሎቹ የስጃራውን ብልጭታና ጭስ በመጠቀም አናብስቶችን የተቀባበሉ ክላሻቸውን መጠበቂያ በመፍታት በሰነዘሩት ቅጽበታዊ ተ አገዛዙን ጭምር ጦር ጦር ሞትና ቁስለኛም አድርገውት ወደ ነጻ ቀጠናቸው በሰላም ተመልሰዋል። ዘጠና በመቶ የሚሆነው የአማራ ክልል አካባቢ በፋኖ ቁጥጥር ስለመግባቱም የኦሮሚያ ክልል ፕሬዚዳንት መናገራቸውን ተሰማ። ከቀናት በፊት ሶስት ነጥብ አምስት ቢሊዮን በሚደርስ ብር የጦር መሳሪያ ግዢ የፈጸሙት የኦሮሚያ ክልል ፕሬዚዳንት አቶ ሽመለስ አብዲሳ ዘጠና በመቶ የሚሆኑ የአማራ ክልል አካባቢ በፋኖ ቁጥጥር ስር መግባቱን በጨፍ የኦሮሚያ አዳራሽ በተካሄደ ስብሰባ አለም ተናገሩም። ፕሬዚዳንቱ አክለውም ፋኖ ግስጋሴ በዚሁ የሚቀጥል ከሆነ ወደ ኦሮሚያ ክልል ተሻግሮ የብልጽግናን መዋቅርን ሊያፈራርስብን ይችላል ሲሉም ግምገማቸውን አቅርበዋል። በሚያስተዳድሩት ክልል በሺዎች የሚቆጠሩ የአማራ ተወላጆች በዚህም ላይ ያስገደሉና በመቶ ሺዎች የሚቆጠሩትን ደግሞ ያፈናቀሉት አቶ ሽመልስ አብዲሳ ከሰሞኑን በጨፌ የኦሮሚያ ምክር ቤት ምክር ቤቱ አዳራሽ በተካሄደ አንድ የካሪ ስብሰባ ላይ ባደረጉት ንግግር ፋኖ ዘጠና በመቶ የሚሆነውን የአማራ ክልል አካባቢ መቆጣጠሩና በዚሁ ሳይገደብ ወደፊት እየገሰገሰ መሆኑንም ተናግረዋል ተብሏል። በስብሰባቸው ላይም ራሳቸውን ኦሮሞውራን በሚል የሚጠሩ በርካታ ኃይሎች የተገኙበት ሲሆን ከዚህ አልፎ የብልጽግና ፓርቲ ከፍተኛ አመራሮችም መታደማቸውም ተገልጸዋል። በዚህም ስብሰባ ላይ ንግግር ያደረጉት ፕሬዝዳንቱ የፋኖ ግስጋሴ እጅግ አስጊ ደረጃ ላይም ደርሷል ያሉት ሲሆን ይህም በክልላችን የሚገኘውን የብልጽግና መዋቅር ሊያፈርስበን ይችላል በሚል ግምገማቸውንም አቅርበዋል ሲሉም ምንጮቻችን አክለውም ተናግረዋል። እኛ የአምራር ብልጽግና ብለን ከምንጠራው የክልሉ አመራር መካከል 99 ፐርሰንቱ ከፋኖ ጋር እንደሚሰራ ና ከእኛ ከብልጽግና ጋር ይልቅ ለጽንፈኛው ቡድን እንደሚያግዝም አረጋግጠናል ሲሉ አመራሩም ቃል በቃል እየተናገሩት ነው። ፕሬዝዳንቱ አክለውም ጽንፈኛውን ኃይል እያጸዳን፣ ክልሉን ወደ ሰላማዊ እንቅስቃሴ እየመለስን ነው የሚል ፕሮፖጋንዳ በሚዲያቸውና በአክቲቪስቶቻቸው በተደጋጋሚ ቢነገርም እውነታው ግን ይህ አይደለም ያሉ ሲሆን ዘጠና በመቶ የሚሆነው የክልሉ አካባቢ የሚተዳደረው በጽንፈኛው ቡድን እና የሱን አጀንዳ ተሸካሚ በሆኑ ነገር ግን የብልጽግና ልብስ በለበሱ ካድሬዎች ነው በማለትም በአማራ ክልል ነገሮች እንደታሰቡት ይሄዱ አለመሆናችንም አፍረጥርጠውም ገልጸዋል። በአማራ ጥላቻ ያበዱ ናቸው የሚባሉት አቶ ሽመልስ አብዲሳ የፋኖ እንቅስቃሴ አስጊ ደረጃ ላይ በመድረሱ ገልጸው በአማራ ክልል አልፎ ወደ ኦሮሚያ ክልል ተሻግሮ መዋቅራችንን እንዳያፈራርስብንም ለመከላከል የመሳሪያና የሰው ኃይልን በማሰባሰብ ላይ እንገኛለን ሲሉም በስብሰባውም ተደምጸዋል። የኦሮሚያ ክልል አስተዳደር 3.5 ቢሊዮን ብር የመሳሪያ ግዥ መፈጸሙን ከሰሞኑ ሚዲያችንና ሌሎች ጣቢያዎችም መዘገባቸውም አይዘነጋም። 13881 ጥቁር ክላሽ እና 334 መትረየስ መሳሪያ እንዲሁም 58900 ክላሽንኮቭ መሳሪያ በድምሩ 72224 የጦር መሳሪያ ግዥ እንዲካሄድም ሁል የፈጸሙት ኦሮሚያ ክልል አስተዳደር ይህ መሳሪያ ከዚህ ቀደም ካለው እና በሰሜኑ ጦርነት ከህወሓት ታጣቂዎች ተማርኩ ወደ ኦሮሚያ ከተጋዘው ከከባድ ጀምሮ እስከ ነፍስ ወከፍ የጦር መሳሪያ በተጨማሪ ነው ተብሏል። የማራፋን ፋኖው በጎጃም ሁለተኛ ሰፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በቀን 28 ቀን 7ኛ ወሩ 2017 ዓ.ም ምህረት ከደጋዳሞት ወረዳ የእናሞራ ቀጠና ነዋሪዎች ጋር ውይይትም አድርጓል። በውይይቱ ላይ ለተነሱ ጥያቄዎችም የብርጌዱ ሰብሳቢ ዳሞት አለልኝና የብርጌዱ ምክትል ሰብሳቢ ዘለቀ ሞላ ምላሽም ሰጥተዋል። በሌላ በኩል በቀን 37ኛ ወር 2017 ዓ ምት ፍረስ ቤት ከተማ ውስጥ መሽጉ ከሚገኙ የጠላት ሰራዊት መካከል ሁለቱ የአገዛዙ ዙፋን ጠባቂ ሰራዊት አባላት ከጠላት የስምሪት ቀጠናዎቸው ከነሙሉ ትጥቃቸው የወገን ኃይልም ተቀላቅሏል። በመጨረሻም በቀን አንድ ስምንተኛ ወር 2017 ዓ ምት በደጋዳሙት ወረዳ ስር ለሚገኙ የ32 ቀበሌ የጎበዝ አለቆች እና የቀጠና አስተዳዳሪዎች ሲሰጥ የነበረው ተከታታይ የተሃድሶ ስልጠናም ተጠናቋል። በሰልጠነው መጠናቀቂያ መራገብ ላይ የብርጌዱ ሰብሳቢ ደሞት አለልኝ፣ ምክትል ሰብሳቢ ዘለቀ ሞላ፣ የፖለቲካ ዘርፍ ኃላፊ አዲስ ጥበቡ፣ ወታደራዊ አስተዳደር ኃላፊ ወርቅነህ የጌጥ፣ ሎጂስቲክ ክፍል ኃላፊ ምስጋን ሞላ፣ እንዲሁም የጎበዝ አለቃ አስተባባሪ ግዛቸው መኮንንም ተገኝተው መልእክትም አስተላልፈዋል። ሰላም! የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ ባላችሁበት ሰላም ቆዩልን።